የእግዚአብሔርን በረከት የማያጠፋ ህይወት ቢኖር መስጠት ነው። ወገኖች የተዳፈነ እሳት እንዳይጠፋ በረከት በሚሰጥ ሰው ህይወት ውስጥ አይጠፋም፣ የተዳፈነ እሳት አይጠፋም። የሚሰጥ ሰው በረከቱ መቼም መቼ አይጠፋም። ወገኖች እጅግ ጥልቅ በረከት የማታጠፋ ብትኖር ችላል መስጠት። ጸሎትን ደግሞ የምታሳርግናት እኮ መስጠት የእሳት ላንቃ ወደ ላይ መውጣት መከልከል እንዳይቻለው ለሚመጸውቱ ሰዎች ጸሎትን ወደ ላይ ከመውጣት መከልከል የሚቻለው የለም ይላል ማሪ ማሪሳቅ። ጸሎታችሁ በጣም እንዲያርግ ቅድመ እግዚአብሔር እንዲደርስ ከፈለጋችሁ የተወደዳችሁ ክርስቲያኖች ስጡ። ለዚህ እኮ ነው፣ ቆርኔሊዮስን አታስታውሱ? ጸሎትህና ምጽዋትህ ቅድመ እግዚአብሔር አረገ እኮ ነው ያለው። ከጸሎት ጋር መስጠት አለው። አያችሁ ወገኖች፣ ስጡ። ሁለት አይን አለ ድሆችን ይበት። ሁለት ጆሮ አለ፣ ድሆችን ስማበት። ሁለት እግር አለ፣ ወደ ድሆች ሄደህ ጠይቅበት ይላል። ምንም ነገር ባይኖር እንኳን ጣራ አለህ፣ አስጠልልበት ይላል። በጣም ብዙ ሀብት አለን ወገኖችን፣ ምንም እንደሌለን እንዲሰማን አያስፈልግም። መስጠት የክፋትን ሁሉ ስር ቆርጦ ይጥላል ይላል ሊቁ ቅዱስ ዮሐንስ አፈወርቅ። ለምን መሰላችሁ? የሚሰጥ ሀብት መናቅን ይማራል። የሚሰጥና ሀብት መናቅን የተማረ ሰው ደግሞ የክፋትን ሁሉ ስር ቆርጦ ይጥላል። የሚሰጥ ሰው ሌላው ላይ አይመኝም። የሌላውን ለመስረቅ አቆበቆብም። ዝርፊያ የሚባል ህይወት ውስጥ የለውም። ወገኖቼ የሚሰጥ ሀብት መናቅን ይማራል። ለዚህ እኮ ነው በክርስትና መስጠትን ያስተማረን። ለምን መሰላችሁ? ይሄን ዓለም እየናቅን እኮ እንድንሄድ ነው። ተስገብጋቢዎች በሆንን ቁጥር ግን የዚህ ዓለም ገንዘብና ዝና ውስጥ ስለምንጣበቅ ወገኖቼ ሞትን፣ ድህነትን፣ ህመምን፣ ስቃይን እንፈራለን። አያችሁ መስጠትን የሚያክል እጅግ ጽድቅን የምታለማመድ ምን ህይወት ያለች ይመስላችኋል? ወገኖቼ በተለይ በዚህ ዘመን ወገኖቼ እጅግ ጥልቅ የሆነ ችግር ውስጥ እንደሆን እናውቃለን። በዚህ ህይወት ውስጥ ግን ያወቀበት እጅግ ጥልቅ በረከት ማፈሱ ግን አይቀሬ